የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያ አማር ዜናዎችን አስቀድማለሁ። በአማራ ክልል ጎንደርና ጎጃም ቀጠናዎች በአገዛዙ ጦርና የፋኖ ኃይሎች መካከል ከጠዋት ጀምሮ ውጊያ ተቀስቅሷል። በሰሜን ወሎ ውጊያ የሚመሩ አንድ የአገዛዝ ጦር አዛዥ በበኩላቸው ፋኖ በውጊያም ሆነ ያለ ውጊያ እያፈረሰን ነው ሲሉ መናገራቸው ተሰምቷል። በሌላ በኩል በራያ አላማጣ ከተማ መከላከያ በምሽት በከፈተው ተኩስ ታጣቂዎች መገደላቸውን የከተማዋ ነዋሪዎች ለኢትዮ ኒውስ ተናግረዋል። በዝርዝር የምንመለከተው ቀዳሚ ጉዳይ ነው። የትግራይ ክልል ከፌዴራል መንግስት በጀት እንደተከለከለ ተሰማ። በሌተናል ጄኔራል ታደሰ ወረደ የሚመራው የክልሉ አስተዳደር ከፌዴራሉ የብልጽግና አገዛዝ የ2018 በጀት ተከልክሏል ነው የተባለው። ከበጀቱ በተጨማሪ ወደ ትግራይ ክልል ነዳጅ እንዳይገባ በብልጽግና መታገዱም ተሰምቷል። አብራችሁ ስቆዩ እየተሰሙታላችሁ። ከስልጣናቸው እንዲነሱ ለሳምንታት የቀጠለ ተቃውሞ የገጠማቸው የማዳጋስካር ፕሬዚዳንት አንድሪ ሮሂላ የግድያ ሙከራ ከተደረገባቸው በኋላ አስተማማኝ ስፍራ ተደብቅ ያለው አሉ። በፌስቡክ የትስስር ገጻቸው በቀጥታ በአስተላለፉት መልእክት የ51 ዓመቱ ፕሬዚዳንት የወታደራዊ መኮንኖችና የፖለቲከኞች ቡድኔን ለመገደል እቅድ ነድፏል ብለዋል። ህዝባዊ ተቃውሞ በአገሪቱ ተስፋፍቷል። በዝርዝር እንመለክተዋለን። አሁን ጋዛ መልሶ ግንባታ እንጀምራለን አሉ የአሜሪካው ፕሬዚዳንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤል ምክር ቤት ንግግር ካደርጉ በኋላ ወደ ግብፅ አምርተው ይህን ንግግር ጨምሮ በርካታ ጉዳዮችን አንስተዋል። በግብጽ ሻርም ኤልሻይክ ከሀያ በላይ የሚሆኑ የሀገራት መሪዎች ተሰባስበው ቀጣዩ የጋዛ ሰላም እቅድ ላይ ውይይት ያደርጉ ሲሆን በግልጽ ነጥቦችን ማንስተዋል በዝርዝር እናየዋለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችን ቆዩ። በአማራ ክልል ጎንደርና ጎጃም ቀጠናዎች በአገዛዝ ጦርና ፋኖ ኃይሎች መካከል ከጠዋት ጀምሮ ውጊያ ተቀስቅሷል። በሰሜን ወሎ ውጊያ የሚመሩ አንድ የአገዛዙ ጦር አዛዥ በኩላቸው ፋኖ በውጊያ መሆነ ያለ ውጊያ እያፈረሰን ነው ሲሉ መናገራቸው ተሰምተዋል። በሌላ በኩል በራያ አላማጣ ከተማ መከላከያ በምሽት በከፈተው ተኩስ ታጣቂዎች መገረላቸውን የከተማዋ ነዋሪዎች ለኢትዮ ኒውስ ተናግሯል። በዛሬ ሁለት ጥቅምት 4 2018 ዓ ም በጎጃምና ጎንደር የተለያዩ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መቀስቀሱን ነው የፋኖ የመረጃ ምንጮች የተናገሩት። በማዕከላዊ ጎንደር ዞን በለሳ ቅጥና ያገዛዙ የጦር አዛዥ በአማ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማ የቴዎድሮስ አምስተኛ ኮር ከባድ ውጊያ ተከፍቶበት ምሽግ ሰብረዋል ተብሏል። አፋባ በላይ ዘለቀ እዝ በበኩሉ የጠላት የማዝዣ ቦታ የሆነችው በለሳ ደጎማ ከተማን ከበባ ውስጥ ማስገባት በጠላት ላይ የማያዳግም እርምጃ ተወስዷል ሲል አረጋግጧል። የኢትዮ ኒውስ የመረጃ ምንጮች የፋኖ አራት ክፍለ ጦሮችና አንድ ብርጌድ በቅርጅት ደጎማ ከተማ የሚገኙ የአገዛዙ ጦር ላይ የኮር ማዝዣ ካምፖቹንና ምሽጎቹን በአራት አቅጣጫ አጥቅተዋል ሲሉ ተናግሯል። ውጊያው የጭብጣና የጅበች ጭምር ነበር ያሉት የመረጃ ምንጮቻችን በተለይም በሴጋ አምባ ጨራ አምባ ዙሪያና ደጎርሳ አካባቢዎች የሚገኙ የአገዛዙ ምሽጎች ላይ ከፍተኛ ጉዳት ደርሷል ብለዋል። በውጊያው ምክንያት ከበለሳ አርባያ ወደ ማክሰኝትና ጎንደር ከተሞች የሚገናኙ መንገዶች ተዘግተዋል የታወቀ ሲሆን ውጊያውን በከባድ መሳሪያዎች ጭምር የታገዘ መሆኑን ነው የመረጃ ምንጮች ጨምር የተናገሩትም በተያያዘ በጎንደር ዙሪያ ወረዳ አይምባ ደንቀዝቀጋም ምንዝሮ አርሴማና አካባቢው ከትላንትናው ጀምሮ በተደረገ ውጊያ የአገዛዝ ጦር ላይ ሰብዊና ቁሳዊ ጉዳት አርሰንበታል ሲል የአማራ ፋኑ ብሄራዊ ኃይል ሰሜን አማራ በላይ ዘለቀ ዛ አስታውቋል በተመሳሳይ በዛሬ ሁለት ጠዋት ጀምሮ በጎጃም ቀጠናዊ ዞን አዲስ ቅዳም ከተማ የፋኑ አይሎች በከፈቱት ውጊያ በርካታ የአገዛዝ ጦር አባላት ሞትና አካል ጉዳት ሲደርስባቸውም የጦር መሳሪያዎችን በፋኖ መማረቁ ታውቋል። ፋኖ ከጠዋት 12 ሰዓት ጀምሮ አዲስ ቅዳም ከተማ የሚገኘው አገዛዝ ጦር ካምፕን አጥቅቷል ሲሉም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዝም አስታውቋል። በተለይም በአዲስ ቅዳም ስላሴ አባይን አለም ከብት ገበያ እና በአታ ቤተ ክርስቲያን አካባቢዎች የሚገኙ የአገዛዝ ጦር ምሽጎች የነበሩ የአገዛዝ ጦር አባላት ከፍተኛ ጉዳት ሲያስተናግዱም በሕይወት የተረፉትም ወደ አዲ ጎማ ተራራት ሸሽተዋል ሲሉ ነው የፋኖ ኃይሎች ያስታወቁትም። በውጊያው ከአርባ በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲልም ነው አፋ ባክሎ ያስታወቀው። በክልሉ ሰሜን ሸዋ ዞን መራ ቤት የቀጠና ሬማ እና ዙሪያው ለተከታታይ ቀናት ሲደረግ የነበረው ውጊያ ዛሬ የቆመ ቢሆንም በአጎራባቹ ደራ ወረዳ አገዛዙ ተደጋጋሚ የከባድ መሳሪያ ድብደባ ማድረግ ውድመት እያደረሰ ይገኛል ሲሉ የአካባቢ ነዋሪዎች ተናግረዋል። በተለይም በወረዳው ኮሉ አካባቢ በቀጠለው የከባድ መሳሪያ ድብደባ የደረሰ የአማራ አርሶ አደሮች ሰብል በእሳት እየወደመ ይገኛል ነው ያሉት። በሌላ በኩል በመራ ቤት የቀጥና የተለያዩ አካባቢዎች ባለፉት ሁለት ቀናት ብቻ ከመቶ በላይ የአገዛዙ ጦር አባላት ወደ ፋኖ መቀላቀላቸውን የፋኖ ኃይሎች ይፋ አድርገዋል። በተለይም ትላንትናና ዛሬ ሚዳና ሬማ አካባቢ የሚንሻ አባላት ከነ ትጥቃቸው በገፍ ፋኖ መቀላቀላቸውን የተሰማው አገዛዙ ከወራት በፊት አካባቢ የሚገኙ ሚኒሻዎች እጅ ሲሰጡኝ በሚል ከፍተኛ ፕሮፓጋንዳ የሰራበት የሚዳወረ መወረዳና ሬማ ቀጠና ከሰሞኑ የፋኖ ኃይሎች ባረጉት ውጊያ የ11ኛ ጊሮ ወለድ ኮማንዶ ጦር ላይ ከፍተኛ ጉዳት ማርሳቸው የታወቀ ሲሆን የሚኒሻ ኃይሉን ጨምሮ በርካታ ያገዛዝ ጦር አባላትም ወደ ፋኖ መቀላቀላቸውን የፋኖ የመረጃ ምንጮች ለኢትዮንስ ያረጋገጡት። በተመሳሳይ በወሎ ቀጠና ወልዲያና መርሳ አካባቢዎች ጨምሮ በተለያዩ ስፍራዎች የተሰማረ ያገዛዝ ጦር በቡድና በተናጥል ከግዳጅ ቀጠና እየወጣ ወደ ፋኖ እየተቀላቀለ ነው ተብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቅጠና ምኒልክ እዝ በምስል በተደገፈ መረጃ ወልዲያ ከሚገኙ የአገዛዝ ጦር ወጥተው ከነ ትጥቃቸው የተቀላቀሉትን ወታደሮች ይፋ አድርጓል። በወልዲያ፣ መርሳ፣ ወገል ጤና፣ ፍላቂት፣ ጋሻና እና ኮን አካባቢዎች በርካታ የአገዛዝ ጦር አባላት ወደ ፋኖ መቀላቀላቸውን ነው የኢትዮንስ የመረጃ ምንጮች የተናገሩት። ከዚሁ ጋር በተገናኘ በቅርቡ የተቋቋመ 11ኛ እዝ የጦር ክፍል እየመሩ ወደ መርሳ የገቡ አንድ የአገዛዝ ጦር አዛዥ የበታች አመራሮቻቸውን ሰብስበው ጥብቅ ትዕዛዝ አስተላልፈዋልም ተብሏል የመረጃ ምንጮች በስም ያልጠቀሷቸው የጦር አዛዡ ፋኖ በውጊያም ሆነ ያለ ውጊያ እያፈረሰን ነው። ምንድን የምትጠብቁት በየቀኑ ወደ ጽንፈኛው ኃይል የሚገባው አባል ተቆጣጥራችሁ አስቆሙም፣ ተከታትላችሁ እርምጃ መውሰድ ካላስቆማችሁ ጽንፈኛው ተዋግዞ ሳይዋጋ ፍርሶ ይጨርሰናል የሚል ትዛዝ ሰጥተዋል ሲሉ ተናግረዋል። በትላንትናው እለት ቦልዲያ፣ መቄትና ሀብሩ የባጃጅ አሽከርካሪዎችን የሰበሰቡት የመከላከያ አዛዦች በኩላቸው ለጽንፈኛው ሽፋና መረጃ የምሰጡት እናንተን እንደሆናችሁ እናውቃለን። ለዚህ ነው ስራ ያስቆምናችሁ። እኛ አሁን መሀል ከተማ መስመሮችን ባጃጅ ስራ እንድትጀምሩ ፈቅደናል። ሆኖም ወደ ከተማ መውጫና መግቢያ መሄድ አይቻልም የሚል መመሪያ ሰጥተዋቸዋል ተብሏል። ይህን ተከትሎም ቦልዲያ ከተማ ከሁለት ሳምንታት በላይ የቆየውና ቁሞ ነበር የተባለው የባጃጅ ትራንስፖርት ዛሬ በመሃል ከተማ አካባቢዎች መጀመሩ የታወቀ ሲሆን በመቄት ወረዳ ፍላ ጥያቄ ከተማ ግን የፖሊስ አባላት ወደ መከላከያ አዛዡ በመቅረብ ባጃጅ እንዲሰራ ከፈቀዳችሁ መሳሪያ ተረከቡን፣ አንድ በአንድ ሞተን ማለቅ አንፈልግም፣ በሚል መቃወማቸውን ተከትሎ የባጃጅ እንቅስቃሴው እንደተገደበ ቀጥሏል ሲሉ ነዋሪዎች ለኢትዮ ኒውስ ተናግረዋል። በሌላ በኩል በራያ አላማጣ ከተማ መከላከያ በምሽት በከፈተው ተኩስ ታጣቂዎች መገደላቸውን የከተማዋ ነዋሪዎች ለኢትዮ ኒውስ ተናግረዋል። ጥቅምት 3 2018 ምሽት 3 ከ30 አካባቢ በራያ አላማጣ ከተማ ፓትሮል ያድርጉ የነበሩ የመከላከያ አባላት ተኩስ ከፍተው ተክላይ ሳሉ የተባለ አካባቢ የትግራይ ሚኒሻ አስተባባሪን ጨምሮም የተገደሉና የቆሰሉ ታጣቂዎች መኖራቸውን የከተማዋ ነዋሪዎች ለኢትዮኒስ ተናግረዋል። ተኩሱን የተከፈተው የትግራይ ፖሊስና ሚኒሻ በከተማዋ አራት ወጣቶችን አፍነው ለማሰር ሲሞክሩ ጩኸት ማሰማታቸውን ተከትሎ ፓትሮል ሲያደርጉ የነበሩ የአገዛዙ መከላከያ አባላት ወደ አካባቢው በማምራት ጥያቄያቸውን በማንሳታቸው ነው ተብሏል። አለማጣ ከተማ አደባባይ ጃሃን የተባለ አካባቢ በተከፈተውና ለአንድ ሰዓት ገደማ በቆየ ተኩስ ልውውጥ ነው የሞትና የአካል ጉዳት የደረሰው ያሉት የመረጃ ምንጮች በሚኒ ና ፖሊስ ታፍነው የነበሩት አራት የከተማ ወጣቶች አመልጠዋል ብለዋል። በራያ አላማጣና ኮረም አካባቢ ከሰሞኑ በአገዛዙ መከላከያ ሰራዊትና በትግራይ ኃይሎች መካከል ውጥረት መጨመሩ የተናገሩት የአካባቢ መረጃ ምንጮቻችን በተለይም አላማጣና ኮረም ከተሞች እንዲሁም ዋጃ ኬላ አካባቢ ተደጋጋሚ አለመግባባት በሁለቱ ኃይሎች መካከል ተፈጥሯል ሲሉ አስታውሰዋል። የትግራይ ክልል ከፌዴራል መንግስት በጀት እንደተከለከለ ተሰማም። በሌተናል ጀነራል ታደሰ ወረዳ የሚመራው የክልሉ አስተዳደር ከፌዴራል የብልጽግና አገዛዝ የ2018 ዓ.ም ተመረት በጀት ተከልክሏል የተባለው። ከበጀቱ ተጨማሪ ወደ ትግራይ ክልል ነዳጅ እንዳይገባ በብልጽግና መታገሩም ተሰምቷል። በትግራይ ክልል ፖለቲከኞችና ወታደራዊ አመራሮች እንዲሁም በብልጽግና አገዛዝ መካከል የተፈጠረው ውጥረት እየበረታ ያመጣ ሲሆን ሁለቱም ወገኖች የግንኙነታቸው መስመር ሙሉ በሙሉ ወደ መቋረጥ እየሄደ እንደሆነ ነው የተሰማው። የብልጽግና አገዛዝ ለትግራይ ክልል በጀት በርሻቸው እንዲያቀርብ የነበረበት አካሄድ ከጦርነት በኋላ ተቋርጦ የነበረ ቢሆንም የፕሪቶሪያ ስምምነት መፈረምን ተከትሎ ባለፉት ሁለት ዓመታት በጀት ይለቀቅ እንደነበር የጠቀሱት የኢትዮ ኒውስ የመቀሌ የመረጃ ምንጮች የ2018 በጀት ግን ለትግራይ አልተለቀቀም ብለዋል። የ2018 ሩብ ዓመት በጀት መለቀቅ ከነበረበት ወራት ተቆጥረዋል ያሉት የመረጃ ምንጮቻችን የፌዴራል መንግስት ግን ለትግራይ በጀት እንዳይለቀቅ አድርጓል ብሏል። በጉዳዩ ላይ የኤሌትራል ጄኔራል ታደሰ ወረዳ አስተዳደር ጥያቄ ማቅረቡ የተሰማ ሲሆን ይህ ነው የሚባል ግልጽ መልስ ግን ከብልጽግና አልተሰጠውም ተብሏል። ጊዜ ያስተራሩ በጀት ተከልክ ያለው ብሎ መናገር አልፈለግም ያሉት የመረጃ ምንጮቻችን የበጀት ክልከላው በዝምታ የታለፈው በትግራይ የተከሰተውን ፖለቲካ አለመረጋጋት የሚያባብስና በዝሙ ላይ ጫና የሚፈጥር በመሆኑ ነው ተብሏል። ከኤርትራ ጋር ያለውን ግንኙነት ጨምሮ ከአማራ ክልል የፋኖ ኃይሎች ጋር ተፈጥሯል የተባለውን ግንኙነት የብልጽግና አገዛዝ በትግራይ አስተዳደር ላይ በክስነት እያቀረበ መሆኑን ያስታውሱት የመረጃ ምንጮች እናቶ ጌታቸው ረዳ ከስልጣን ከተነሱ በኋላ ህዋት ሙሉ በሙሉ የክልል አስተራር መቆጣጠሩን ተከትሎ አብይ አህመድና ጓዶቹ በጀትን ጨምሮ መሰረታዊ አቅርቦቶች እንዲዳከሙና እንዲቀንሱ አድርገዋል በማለት ጨምሮ ያብራራሉ ከበጀት በተጨማሪ የመድኃኒት አቅርቦት የገንዘብ ካሽ እንዲሁም አቅርቦት እንዲሁም የነዳጅ አቅርቦት እንዲዳከም ተደርጓል ያሉት ጉዳዩን የሚከታተሉ የመረጃ ምንጮቻችን ይህ ደግሞ ግልጽ የሆነ ውጥረትን ፈጥሯል ብሏል። በተለይም የነዳጅ አቅርቦት ተቋርጦ መቆየቱን በማስታወስ የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤል እንዲሁም ሌተራል ጄኔራል ታደሰ ወረደ ጋር ከተነጋገሩ በኋላ እንዲገባ ተፈቅዶ ነበር። ነገር ግን ከዚያ በፊት ይገባ ከነበረው መጠን ሰባ አምስት መቶ እንዲቀንስ ተደርጎ ነው የተፈቀደው ብሏል። በሰዓቱ ነዳጅና ሸቀጣ ሸቀጥ ለሳምንት ወደ ትግራይ እንዳይገባ መደረጉን የጠቀሱት የመረጃ ምንጮች ወደ ኤርትራ እየሄደ ነው ብለው የብልጽግና ባለስልጣናት በትእዛዝ ነበር ያስቆሙት ይላሉ። አሁን ግን በንግግር ተፈቷል፣ ቢባልም ደግሞ ከሰሞኑ ነዳጅ ሙሉ በሙሉ ወደ ትግራይ እንዳይገባ ብልጽግና በኩል ተወስኗል ያሉ ሲሆን ይህም ተግባራዊ መደረግ በመጀመሩ ነዳጅ ወደ የትኛውም የትግራይ ከተሞች በህጋዊ መንገድ እየገባ አይደለም ብለዋል። ይህ የነዳጅ መከልከል ድጋሜ ከክልሉ የትራንስፖርት ዘርፍ ላይ ጫና ያሳድራል የሚል ስጋት እንዳለና አስቀድሞ በህጋዊ መንገድ ነዳጅ ማግኘት አልተቻለም ነበር፣ አሁን ግን ከባድ ፈተና ሆኗል ብለዋል። የበጀት ክልክላውና የነዳጅ ክልክላውን ጠቅሰው የፕሪቶሪያው ስምምነት አለመከበር ዋና ማሳያን ያሉት አስተያየት ሰጪዎቹ ይህም በሁለቱ የሰላም ተፈራራሚ ኃይላት መካከል አንድ አዲስ ውጊያ ሊቀሰቀስ ይችላል የሚለውን ስጋት ከፍ አድርጎታል ብለዋል። አሁን ላይ ከመጎነጃጀል ያለፈ ግልጽ የሰራዊት እንቅስቃሴ እንዳለ የተናገሩት የኢትዮኒስ የመረጃ ምንጮች የብልጽግና አገዛዝ በአፋር በሰሜን ወሎና በደባርቅ እንዲሁም በውልቃይት አቅጣጫ ከፍተኛ ጦር ወደ ትግራይ እያስጠጋ ሲሆን ጦሩም ወደ ትግራይ ትገባላችሁ ተብሎ ማስጠንቂያ እንደተሰጠውና በተለይም ቀድሞ ፈርሶ የነበረው ሰሜን እዝን ጨምሮ በማቋቋም ለአመራሩና ለአባላቱ ወደ ሽሬ ትሻገራላችሁ ተብሎ እንደተነገራቸው ይጠቅሳል አሉ። በዋጃና አላማጣ የብልጽግና ጦር ከሰሞኑ ምሽጉን ጭምር እስከ መልቀቅ ደርሷል ያሉት የመረጃ ምንጮቻችን፣ በአንጻሩ የትግራይ ኃይሎችም ኬላ ዘርግተው በመከላከያ ሰራዊቱ ላይ የተለያዩ እርምጃዎች እየወሰዱ ይገኛሉ ብለዋል። አሁን ላይ የትግራይ ኃይሎችና የብልጽግናው የብልጽግና አገዛዝ መተኳኩስ ውጭ አቅርቷቸዋል ያሉት የመረጃ ምንጮች ዳግም አስከፊ ጦርነት ይፈጠራል የሚለው ስጋት መቀልበስ የሚያስችል አንዳችን እንቅስቃሴ የለም በማለት ጭምር የችግሩ ስፋትን አንስተዋል። ከሰሞኑ የብልጽግና መንግስት ለተባበሩት መንግስታት ድርጅት ፋኖን ህዋትና ሻቢያን በተመሳሳይ ደብዳቤ ቢያ አካቶ አንድ ላይ መክሰሱን በመጥቀስ ጭምር ችግሩ ዓለም አቀፍ ቅርጽ ይዟል። ከዚህ በኋላ አሁን ላይ በሰላማዊ መንገድ ሊፈቱ የሚችሉ አማራጮች ሙሉ እየተዘጉ ነው ሲሉ ይተነትናሉ። ከስልጣናቸው እንዲነሱ ለሳምንታት የቀጠለ ተቃውሞ የገጠማቸው የማዳጋስካር ፕሬዚዳንት የግድያ ሙከራ ከተደረገባቸው በኋላ አስተማማኝ ቦታ ተደብቅ ያለው አሉ። በፌስቡክ የትስስር ገጽ በቀጥታ ባስተላለፉት መልእክት የ51 ዓመቱ ፕሬዚዳንት አሁን ላይ ወታደራዊ መኮንኖችና የፖለቲካ ቡድኖች እኔን ለመግደል እቅድ ነድፈዋል ብለዋል። ፕሬዚዳንት አንድሪ ሮሂላ ያሉበት ስፍራ ባይገልጹም ያልተረጋገጡ ሪፖርቶች በፈረንሳይ ወታደራዊ አውሮፕላን ሀገራቸውን ጥለው ኮብለዋን ሲሉ አመልክተዋል። በዋናነትም በወጣት ሰልፈኞች ለተከታታይ ሳምንታት ያደረገው ሀገራዊ ተቃውሞ ፕሬዚዳንቱ ከስልጣን ማንሳትን ኢላማ ያደረገ ነው። ፕሬዚዳንቱ ካቢኔያቸውን በመበተንና ሌሎቹ እርምጃዎችን በመውሰድ ጄንዚ ማዳ በመባል የሚታወቁትን ወጣት ተቃዋሚዎች ለማረጋጋት ያደረጉት ጥረት አልተመሰመረላቸውም። ካለፈው ረቡዕ በኋላ ከህዝብ እይታ የተሰወሩ ሲሆን በሳምንት መገባደጃ ቀናት ቢሮቸው ፕሬዚዳንቱ ከስልጣናቸው ለማስወገድ እንቅስቃሴ እየተደረጉ ነው ተብሏል። በህንድ ውቅያኖስ የምትገኘው ደሴት ወታደሮች ብሔራዊ የቴሌቪዥን ጣቢያውን እንቆጣጠራለን ብለው መዛታቸውን ተከትሎ ሰኞ ዕለት ፕሬዚዳንቱ ሊያደርጉት የነበረው ንግግር ለበርካታ ጊዜ ተስተጓጉሏል። በስተ መጨረሻም በፌስቡክ ባሰራጩት ንግግር ከመስከረም 252018 218 ጀምሮ የግድያና ፍንቅለ መንግስት ሙከራ ተደርጎብኛ የወታደራዊ መኮንኖችና የፖለቲካ ቡድኖች እኔን ለመግደል እቅድ አውጥተዋል ብለዋል። ራሴን ለመጠበቅ አስተማማኝ ስፍራ እንደምፈልግ ተገድጃለው ይላሉ ፕሬዚዳንቱ። እነዚህ ጉዳዮች ለመፍታት አንድ መንገድ ብቻ ነው ያለው፣ ይህም በአገሪቱ ውስጥ አገልግሎት ላይ ያለውን ህገ መንግስት ማክበር ነው ይላሉ። በስምንቱ መገባደጃ ፕሬዚዳንት ሮሄልና እንደ አውሮፓውያን አቆጣጠር በ2009 ወደ ስልጣን እንዲመጡ የረዳው ካፕሳት የተባለውን የጦር ሰራዊቱ ጠንካራ ክፍል ራሱን የጦር ኃይሎች አዛዥ አድርጎ መመሾም የፕሬዚዳንቱ ስልጣን ያዳከመ ሲሆን፣ አንዳንድ ወታደሮች ደግሞ በዋና ከተማ አንታናናሪቮ ተቃውሟቸውን ተቀላቅለዋል። ሰኞ ዕለት የወታደሩ አዛዦች ስብሰባውን ተከትሎ በካፕሳት የጦር ኃይሎች ዋና አዛዥ ተደርገው የተሾሙትን ጄኔራል ዶሞተን ፒኮላስ የጸጥታ ኃይሎች በአገሪቱም ሕግና ስርዓትን ለመመለስ እየሰሩ እንደሆነ ለሕዝብ ማረጋገጫ ሰጥተው ነበር ይላም ቢቢሲ። ጀነራሉ ቀውስን ለመፍታት ሰኞ ምሽት በብሔራዊ ቴሌቪዥን ጣቢያ መገኘታቸውንም አስታውቋል። ስማቸውን እንዳይጠቀስ የፈለጉ የአገሪቱ ተቃዋሚ ፓርቲ አመራር ለቢቢሲ ማዳጋስካር አሁን ሙሉ በሙሉ በወታደራዊ ስርዓት እየተመራሽ ነው ሲል ተናግሯል። የቀድሞ ጠቅላይ ሚኒስትር ሪቻርድ ራቫሎማና ጨምሮ የፕሬዚዳንቱ የቅርብ አጋሮችም ወደ ጎረቤት ሞርሼስ መኮብላቸው ሰምቷል። ዋናው ፕሬዚዳንትና ሌሎች ጨምሮም አሁን ላይ ወደ ፈረንሳይ ሸሽተዋል የሚለውን መረጃ እየሰፋ መጥተዋል። አሁን ጋዛን መልሶ ግንባታ እንጀምራለን አሉ። የአሜሪካው ፕሬዚዳንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤል ምክር ቤት ንግግር ካደረጉ በኋላ ወደ ግብፅ አቅንተው ነው ይህን የተናገሩት። በግብፅ ሻርም ኤል ሻይክ ሀያ በላይ የሚሆኑ የሀገራት መሪዎች ተሰባስበው ቀጣዩ የጋዛ ሰላም ቅር ላይ ተወያይተዋል። ግብፅ፣ ካታር፣ ቱርክና አሜሪካ የተኩስ አቁም ስምነት ጠባቂዎች ሆኖ ፊርማቸውን አኑረዋል። ቢቢሲ አዲስ ውብ ቀን መጥቷልና አሁን ጊዜው መልሶ የመገንባት ነው ብለዋን ፕሬዚዳንት ትራምፕ ለመካከለኛው ምስራቅ ታሪካዊ ቀን ነው ሲሉ ተባክሏል። እስራኤላውያን ታጋቾችና ፍልስጤማውያን እስረኞች ቢለቀቁም የተኩስ አቁም ስምምነቱ በቀጣዮች ፈተናዎች ሊገጥሙ ይችላል። ሌላም ቢቢሲ ግን ሀያ ነጥቦች ያሉት የትራምፕ የሰላም ዕቅድ ተግባራዊ እንዲሆን ድርድሩ መቀጠል አለበትም። የመጀመሪያው የሰላም ዕቅዱ ክፍል የሆነው እስረኞችና ታጋቾችን መለዋወጥ ተጠናቋል። የተኩስ አቁም ተከትሎ ጋዛ የሚገባው ሰባዊ እርዳታ መጠን ጨምሯል። ታግተው ከነበሩት አንዱ የሆነው እስራኤላዊ አርቢል ዮድ ደስ ብሎኛል ለሁለት ዓመት ያቆየኝ አንድ ቀን ቤተሰብ አያለሁ የሚል ተስፋ ነው ብሏል። ሐማስ ከሞቱት ታጋቾች መካከል የአራቱን አስከሬን ብቻ እንደሚመልስ አስታውቋል። በጋዛ የ24 ታጋቾች አስከሬን ይቀራል ተብሎ ይታመናል። 1700 ፍልስጤማውያን እስረኞች ተለቀው ከቤተሰቦቻቸው ተቀላቅለዋል። ከስር ነፃ ያወጣችው ፍልስጤማዊት ከልጁ ጋር ከተገናኘች በኋላ በስተ መጨረሻም ሰላም አግኝቻለሁ የሚሰማ የደስታ መግለጽ አልችልም የደረሰበት ስቃይ እንዳለ ሆኖ ዛሬ የደስታ ቀን ነው ብላለች። የእድሜ ልክ ስራ ተፈርዶባቸው የነበሩ ወደ 250 የሚጠጉ ፍልስጤማውያን እስረኞችም ተለቀዋል። ከእነዚህ መካከል መቶ ያህሉ በእስራኤል ይዞታ ስር ወዳለው ዌስት ባንክ አቅንተዋል። ፍልስጤማውያኑ ከተለቀቁ በኋላ በቀይ መስቀል መኪና ውስጥ ሆነው ደስታቸው ሲገልጹም ቢቢሲ አሳይቷል። ሆኖም ግን አብዛኛው ሰውነታቸው ጠውልጎ ለመራመድ ሲቸገሩም ታይቷል። በካን ዮሐንስ ልጁን ሲጠብቅ የነበረ ካሊል መሐመድ አብዱራህማን አልቃታሱር ደስታም ሀዘንም አለ ሲል ስሜትን ለቢቢሲ ገልጿል። ትራምፕ በእስራኤል ምክር ቤት ንግግር ሲያደርጉ ለእስራኤላውያንም ለ ፍልስጤማውያንም ረዥም እና በስቆቃ የተሞላ ጊዜ አልፏል ብለዋል። ትራምፕ ንግግር ሲያሰሙ የሕዝብ ተወካዮች ቆመው ስማቸውን ደጋግመው እየጠሩ አጨብጭበውላቸዋል። ትራምፕ ሲናገሩ አንድ እስራኤላዊ ተቃዋሚ ምክር ቤት አባል ለፊልስጤማ ሀገርነት እውቅና ይሰጥ የሚል ጽሑፍ በማሳየታቸው የፕሬዚዳንቱ ንግግር ለተወሰነ ደቂቃ ተቋርጧል። አፈ ጉባኤው አሚር ኦሃና በምክር ቤቱ ስነ ስርዓት ይከበር ብለው ሲያስጠነቅቁ ተቃዋሚዎች ፖለቲከኛውን ከአዳራሹ ተቃዋሚ ፖለቲከኛውን ከአዳራሹ እንዲወጡ ተደርጓል። በግብፅ ውይይት ላይ የፍልስጤን ፕሬዚዳንት ማህሙድ አባስ የብሪታንያ ጠቅላይ ሚኒስትር ሰር ኪርስታርመርና የፈረንሳይ ፕሬዚዳንት ኢማኑል ማክሮን ጨምሮ በርካታ መሪዎች ተገኝተዋል። አብዛኛዎቹ የአረብ ሀገራት መሪዎችን በውይይቱ ላይ ተገኝተዋል። ትራምፕ ሰላም በመካከለኛው ምስራቅ የሚል ጽሑፍ አጠገብ ከሀገራት መሪዎች ጋርም ፎቶም ተነስተዋል። የቀድሞው የዩኬ ጠቅላይ ሚኒስትር ቶኒ ብሌር በውይይቱ ታድሟል። ብሌር የትራምፕን የሰላም እቅድን የሚያስፈጽሙ ቦርድ ኃላፊ የሚሆናሉ ነው ያለው። ጋዛ በጊዜያዊነትና በፍልስጤማውያን የሽግግር ኮሚቴ አባላት የምትመራ ይሆናል ተብሏል። ከዛም በፍልስጤም አስተዳደር ትሆናለች ነው የተባለው። ይህንን የሰላም እቅድ ክፍል ለመተግበር ተከታታይ ድርድሮች መደረግ አለባቸው። ስምነት ካልተረሰባቸው ነጥቦች አንዱ የእስራኤል ወታደሮች ይዞታ የሐማስ ትጥቅ መፍታትና የጋዛ ሰርጥ አስተራር ይጠቀሳሉ። የፍልስጤም ሀገርነት እስካልተረጋገጠ ድረስ ትጥቅ እንደማይፈታ ሐማስ አስታውቋል። ጋዛ የውጭ ኃይል እንዲያስተዳድራት እንደማይፈቅድም አስረግጦ መናገሩን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ መኛለው።